ኑሮዋን በሀገር አሜሪካ ያደረገችው ተዋናይት ትግስት ሚልኬሳ ከአምስት ዓመት በፊት ካገባችውና ከሁለት ልጆቿ አባት ከሆነው ከቀድሞ የትዳር አጋሯ ጋር በፍቺ እንደተለያዩ ገልጻለች። በነገራችን ላይ ቲጂ ሶስት ልጆች ነው ያሏት። የመጀመሪያ ልጇ አቢጌል 11 ዓመቷ ሲሆን ከዚህ ትዳር በፊት ያፈራቻት ልጇ ናት። እናም ቲጂና የሁለት ልጆቿ አባት በፍቺ ተለያይተዋል። የሚያሳዝን ነገር ነው። የተፋቱበት ምክንያትም በጣም አሳዛኝ ነው። እንዴት ካላችሁ በዝርዝር የማቀርብላችሁ ይሆናል። ተዋናይ ትግስት ሚልኬሳን አብዛኞቻችን የምናውቃት በሀገር አሜሪካ በተሰራው ሰንሰለት ድራማ ነው። ነገር ግን ከዛ በፊት እዚሁ አዲስ አበባ እያለች የሃይ ስኩል ተማሪ ሆና ጅራፍና ጃንደረባው የተሰኙ ሁለት ፊልሞችን ሰርታ ነበረ። በአዲስ አበባ ቄራ ነው ተወልዳ ያደገችው። አስራ አንድ እህትና ወንድሞች ያሏት ሲሆን እሷ ከሴቶች የመጨረሻና ስምንተኛ ልጅ ናት። የመጀመሪያ ደረጃ ትምህርቷን ግሬስ ትምህርት ቤት ነው የተማረችው። ገና የመጀመሪያ ደረጃ ትምህርቷን በግሬስ እየተማረች እያለ ነው የሞዴሊንግ ፍላጎት የኖራትና ሚስ ሀይ ስኩል ግሬስ የተወዳደረችው። ተወዳድራም በሚገርም ሁኔታ አሁን ላይ እሁድን በኢቢኤስ ላይ ስታቀርብ የምናውቃትና የቀድሞዋ የሚስ ኢትዮጵያ አሸናፊ ከሆነችው ከሉላ ገዙ ጋር ተፎካክራ፣ ነገር ግን ትዕግስት ሚልኬሳ በአንደኝነት ሚስ ሃይስኩል ስኩል ተብላ ክራውን ወይንም ዘውዷን ጭናለች። አንድ ሜትር ከሰባ ነው ቁመቷ። አሜሪካን ሀገር ከገባች በኋላም ሚስ ሀበሻ ተወዳድራ ሁለተኛ ወጥታለች። ነገር ግን በሞዴሊንጉ አልገፋችበትም። ወደ አሜሪካን ሀገር የሄደችው በ19 ዓመቷ የአዲስ አበባ ዩኒቨርሲቲ እያለች በደረሳት ዲቪ የተነሳ ነው። እንዳልኳችሁ ገና አሜሪካ ከመሄዷ በፊት ሁለት ፊልሞችን ሰርታ ነበረ። ሞዴሊንጉ ላይ ትታይ ስለነበረና ቆንጆም በመሆኗ ሃይስኩል እያለች ሁለት ፊልሞችን አሰርተዋታል። የመጀመሪያ ፊልሟ ጅራፍ ሲሆን ሁለተኛው ደግሞ ጃንደረባው ነው። እናም ፊልሞቹ እንደተሰሩ ወደ አሜሪካ በመውጣቷ የተነሳ አሁንም ድረስ ክፍያዎቹን አላገኘችም። ነገር ግን እሷ የሰሯቸው ለሙያው ካለኝ ፍላጎትና ለመታየት ካለኝ ፍቅር የተነሳ ነበረ እንጂ ገንዘብ አስቤ ያልነበረም። ነገር ግን አሁን ስጡኝ ስትል ቀልድም አክላ ተናግራለች። በሕይወቴ ስጋ በልቻ አላውቅም፣ ያውም ደግሞ የቄራ ልጅ ሆኜ ከዛም ከፍ ሲል ደግሞ አባቴ ስጋ ቤት ነበረው። ነገር ግን ስጋ ቀምሻ አላውቅም። ለመቅመስ ሞክሬም በጣም ከበደኝ፣ አልዋጥልሻለኝ። ነገር ግን ሳልበላ መሞት አልፈልግም፣ እንደምበላ ተስፋ አድርጋለሁ ብላለች። በነገራችን ላይ ቲጂ አሁን ላይ ቃለ መጠየቆችን እየዞረች እየሰጠች ያለችበት ዋናው ምክንያት ምንድን ነው? እዛው አሜሪካን ሀገር ሆነው አጋፔ የሚል ተከታታይ ድራማ እየሰሩ ነው። እናም ያ ድራማ አሁን ላይ ለእይታ ስለሚበቃ እሱንም ለማስተዋወቅ ጭምር ነው። ነገር ግን እግረ መንገዷን ከአምስት ዓመት በፊት ያገባችውንና የሁለት ልጆቿ አባት የሆነውን ሰው እንደፈታችው ሶስት ልጆቿንም ብቻዋን እያሳደገች እንደሆነም ገልጻለች። ከቀድሞ የትዳር አጋሯና ከልጆቿ አባት ጋር የተጋቡት ገና በተዋወቁ በሶስት ወር ውስጥ ነበረ። እናም በሶስት ወር ውስጥ ወደ ትዳር ገቡ። በጣም ደስተኛ ነበረች። ጥሩ ትዳር እንደሚኖራት ተስፋ አድርጋ ነበረ። ሁለት ልጆችንም አፈሩ። ያው እንዳልኳችሁ የመጀመሪያ ልጇ አቢጌል የእሷ ብቻ ልጅ ናት። ነገር ግን አንድ ላይ ሆነው ነበረ። እሱም ልክ እንደ አባቷ ሆኖ ያሳድጋት የነበረው። ነገር ግን ቲጂ እንደምትለው ሳይተዋወቁ ዝም ብለው በደስታ በሆይ ሆይታ የገቡበት በሶስት ወር ተዋውቀው የመሰረቱት ትዳር ሊዘልቅ አልቻለም። በየመሃሉ ቁርሾዎች መነሳት ጀመሩ። በተለያየ ጊዜ ይጣላሉ። እናም ትዕግስት ወደ ትዳር ከገባችና ልጆችን ከወለደች በኋላ ስራ አቁማ ባለቤቷ በሚያመጣው ገንዘብ ብቻ ነበረ ቤት ውስጥ ልጆቿን እያሳደገች ቤቷን የምትመራው። ነገር ግን ይሄ ጸቡ በመጣ ጊዜ ጓደኞች የሏትም፣ በአቅራቢያዋ ሄዳ ልታለቅስበት የምትችለው ቤተሰብ የላትም። በጣም በጣም ከባዱን ጊዜ ነበረ ያሳለፈችው። እንደምትለው የትዳር ሕይወቴ በጣም የተፈተንኩበት ነው። ውጥት ብዬ ዝም ብዬ የመሄድበት ነገር አይደለም፣ ምክንያቱም ልጆችን ወልደናል። ልጆችንም አባት ማሳጣት አልፈለግኩም ነበረ ነገር ግን በጣም ተስፋ የቆረጥኩበት መሄጃ ያጣሁበት ለማልቀስ እንኳን ቦታ ሰው ያጣሁበት ጊዜ ነበረ። ያኔ ነው እግዚአብሔርን የምር ያገኘሁት። እጄን ይዞ ከዛ ጉድ ያወጣኝ እግዚአብሔር ነው ትላለች ቲጂ። ከዛ በፊት ሃይማኖት ቢኖረኝም፣ ነገር ግን ዝም ብሎ እንዲሁ ከመመላለስ ውጭ በደንብ አጥብቄ እግዚአብሔር ምን ያህል እንደሚረዳኝ አላውቅም ነበረ። በትዳር ህይወቴ፣ ህይወቴ ጨለማ በሆነበት ጊዜ ህይወቴን እንዴት አድርጌ ማስቀጠል እንዳለብኝ እንኳን ግራ በተጋባውበት ጊዜ እግዚአብሔር ግን እጄን ይዞ ልጄ እኔ ያለሁልሽ ብሎ አለኝ። ትላለች ያው የኦርቶዶክስ ተዋሕዶ ሃይማኖት ተከታይ መሆኗን እናውቃለን። አሁን ላይ ግን ግራ የሚያጋቡ ነገሮችን አይባታለሁ። መዝሙር፣ የኦርቶዶክስ መዝሙርንም ስትኮብ ስታያታለሁ። ከዛ ደግሞ ቆየት ብላ ደግሞ በፕሮቴስታንቶችም ደግሞ መዝሙር ቪዲዮ ሰርታ ትፖስታለች። እና ያው ግራ ያጋባልኝ ጉዳይ ያው የትዕግስት ሚልኬሳ ስም ሲነሳ አብሯት የሚነሳ አንድ ጉዳይ አለ። ያው በጣም ያሳዝናል። ምክንያቱም አንድ ጊዜ ገመና ከተያዘብን፣ አንድ ጊዜ የታየ ነገር ከተያዘብን፣ ልክ ሌላው ሰው ጻድቅ የሆነ ይመስል ያንን ነገር እያነሳ እንዲሆና ነበር እኮ እንዲያረገችው፣ ነች፣ እንዲሆነባት ነች እየተባለ ስማችን ይጠፋል። እናም የትዕግስት ሚልኬሳ ጉዳይም ሲነሳ ከዚህ ቀደም በሚዲያ ላይ መነጋገሪያ የሆነችበት ጉዳይም አብሮ ይነሳል። ባይነሳ መልካም ነበረ። ነገር ግን እኔም አሁን ላነሳው ነው። ምክንያቴ ደግሞ የትዳሯ መበተን ከእሱ ጋር ስለሚያያዝ ነበረ። ትንሽ ለማስታወስ ያህል ቲጂ ከሌሎች አምስት ጓደኞቿ ጋር ሆና ወጥተው ማታ ላይ እየተዝናኑ እየጠጡ ነበረ። ከዛም እኩለ ሌሊት ላይ በቃ ገብተን እንተኛ ይባባሉና ብሩክ ከሚባለው ከአንዱ ጋር ወደ ቤቱ ይሄዳሉ። እናም ቤቱ ገብተው እያንዳንዱ ክፍል ይሰጣቸውና ክፍላቸው ውስጥ ይተኛሉ። ትግስትም ክፍል ተሰጥቷት ተኝታ ነበረ። አሁን ይህንን ነገር እየነገርኳቸው ያለሁት በትግስት ጎን ሆኜ ነው፣ ማለትም ቲጂ ከተናገረችው ተነስቼ ማለት ነው። እናም ወደ ቤቱ በገቡ በሰላሳ ደቂቃ ውስጥ ብሩክን አንድ ጉዳይ ለመጠየቅ ፈለገች። ወደ ብሩክ ክፍል ገባች። በዛ ወቅት የብሩክ ባለቤት ቤት ውስጥ አልነበረችም። ነገር ግን ከየት መጣች ሳትባል በዛች በሰ ደቂቃ ውስጥ የብሩክ ክፍል ስትገባ፣ ቲጂንም የብሩክ ክፍል ወይንም የባለቤቷ ክፍል ውስጥ ስታያት ቪዲዮ ካሜራ መቅረጽ ትጀምራለች። ከዛ እዩት ይሄ ነው ልጃችሁ እያለች ለቢሩክ ቤተሰቦችም መናገር ቪዲዮ ላይ ማለት ነው መናገር ትጀምራለች። እንዴት ሰራለህ አይነት፣ ብቻ እንዴት ነው በእኔ ላይ የማገጥከው እዚህ ካመጣሁ በኋላ ብዙ ነገር እያለች ቪዲዮ ቀርጻ ዩቲዩብ ላይ ለቀቀችው። ነገር ግን እኔ እና እሱ ምንም አይነት ግንኙነት የለንም ትላለች ቲጂ። ብቻ የሆነው ሁንና ጉዳዩ ይሄ ነው እውነት ነው አይደለም የሚለውን ለባለቤቶቹ እንተውና የተፈጠረው ነገር ይሄ ነበረ። ይሄ ጉዳይ ከተከሰተ ከወራት በኋላ ነው ቲጂ ያገባችውና ነፍሰ ጡር መሆኗንም ያወቅ ነው ማለት ነው። በወቅቱ የሰው ባል ቤቱ ድረስ ሄዳ ማገጠች በሚል ብዙ ብዙ ብዙ ተብላለች። በጣም መነጋገሪያ ነበረች ሶሻል ሚዲያው ላይ። ታስታውሳላችሁ ብዬ አስባለሁኝ። አሁንም ቲክቶክ ላይ የሷ ቪዲዮዎችም ሆኖ ፎቶዎች በተፖሰቱ ቁጥር እቺ ነቻ ያቺ አልጋ ቤት የተያዘችው እያሉ ስሟን የሚያነሱት ጥቂቶች አይደሉም። ያው የሆነ ሆነ ብቻ ግን ይሄ ጉዳይ ወደ ትዳሯም ከገባች በኋላ ከባድ የሆነ ህይወትን በትዳር ህይወቷ እንድታሳልፍ አድርጓታል። ኃጢአትን የማይሰራ ሰው የለም። ነገር ግን ያው የሁሉም በድብቅ ስለሆነ የተገለጸ ነገር ስለሌለው ማለት ነው የእሷን ኃጢአት ለማግዘፍ ለማሳነስም እኛ ማንም አይደለንም። ባለቤቱ ኢኮንናት ከዛ ደግሞ የእውነትም ከሆነ እዛው ራሳቸው እርስ በርስ ይጨርሱት ጉዳዩን እንጂ እኛ እንዲህ ነው እንዲህ ነው ብለን ለማለት አንደፍርም። እኔ በበኩሌ እንዲህ ነው እንዲህ ነው አላልም። ነገር ግን ጉዳዩን ያነሳውት እንዳልኳችሁ የተነሳውበት ርዕስ ምንድነው ተዳራዋን የፈታችበት ምክንያት የሚለው ስለሆነ ተዳራዋ የተፈታበት አንዱ ትልቁ አስተዋጽኦ ያደረገው ይሄ ጉዳይ ነበረ። ምክንያቱም በቀላሉ የሚታለፍ ጉዳይ አልነበረም። በተለይ ደግሞ ለባሏ ቤተሰቦች እንዲሁም ደግሞ ለባሏ ማለት ነው። በጣም ያሳዝናል እንዲህ አይነት ሁኔታ ሲከሰት። አንቺ እኮ ምናምን ትንሽ ጸብ እንኳን በተከሰተ ቁጥር እንዲህ የተባልኩ እኮ ያገባሁሽ ሴት ነሽ፣ እንዲህ የተባልኩ እኮ ነው ወደዚህ ህይወት የገባሁት። መጀመሪያ መርጦ የገባሁን ይሁን እችለዋለሁ ብሎ እቋቋመዋለሁ ብሎ የገባሁን ትዳር ያው በጸብ በይሁን ሁኔታዎች እነዚህ ጉዳዮች ሲነሱ፣ አንቺ እኮ ድሮም እንዲያሉኝ ነው የገባሁት፣ ድሮም እኮ እንዲህ ነሽ፣ ድሮስ ሰው ቤት ሄደሽ የተያዝሽ ሰው ምናምን፣ ብቻ አእምሮ የሚነኩ ነገሮችን መናገሩ አይቀርም። በዚህም የእሷ ውስጥም እየተነካ እየተነካ ከዛ አእምሮዋ ትዳሩን መቀበል ራሱ ያቆማል። የሆነ ሰዓት መጀመሪያ አካባቢ ላይ ለልጆች ሲባል ለምን ትዳር ይንፈታለው? ለምን ልጆች ያለ አባት አስቀራቸዋለው? ለምን እኔስ ትዳር ይንፈትቼ እንደገና መነጋገሪያ ሆናለሁኝ? የሚሉ ሁኔታዎች ይነሳሉ። እነሱን ኮምፕሮማይዝ እያደረገች ለተወሰኑ ጊዜ ትቆያለች። ከዛ በኋላ ግን አንድ ቀን ሁሉም ነገር ያበቃና መጨረሻው ይደርሳል ማለት ነው። ምንም እንኳን የሆነ ጊዜ ላይ በዚህ ጉዳይ እንኳን እውነት ሆኖ ተይዛ ቢሆንም ምናልባትም ተቀይራ ፍጹም ታማኝ የሆነች ሴት ልትሆን ትችላለች። ነገር ግን ያ ያለፈው ታሪኳ ከባድ ያደርግባትና ትዳሯን መምራት ያቅታታል። ይሄ ብዙ ጊዜ ወንዶች ላይ ሲሆን ኖርማል ነው፣ እኛ ሴቶች ላይ ሲሆን ግን ሌላ ሌላ ሌቭል ውስጥ ነው የሚገባው። ትዕግስት ሚልኬሳም ያጋጠማት ይሄ ጉዳይ ነበረ እና አሁን ላይ ተዳሯን ፈታ፣ ሶስት ልጆቿን ብቻዋን እያሳደገች ትገኛለች። አቁማ የነበረውን ስራዋንም በመቀጠል አሁን ላይ ልጆቿን ጠንክራ እያሳደገች ነው። ወደ ኪነ ጥበቧ በመመለስ አጋፔ የተሰኘ ድራማ ተከታታይ ድራማ ይዘውልን እየመጡ ነው። ቆንጆ ድራማ እንደሚሆን አልጠራጠርም። መልካም እድል ለትግስት ሚልኬሳ፣ ለልጆቿ እንዲሁም ደግሞ ለአጋፔ ድራማ ክሩ አባላት በሙሉ።